ጉድለቴን ሸፍኖ ስንፍናዬን ሰትሮልኝ ዛሬ በመልካምነቴ ብቻ እዚህ እናንተ ፊት እንድቆም ላደረገኝ ለኃያሉ ጌታዬ ከምስጋና ጋር ጥራት ይገባው። ሙኒራ አብዱልመናን ኖራል እየሰጣችሁ የሩፈይዳ የማስበልጥ ብሆን ኖሮ ሴቶቹን አስበልጥ ነበራል። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ የሀሩን ሚዲያ ተከታታዮች በያላችሁበት የዓለም ዳርቻ አክብሮታዊ ሰላምታችን ይድረሳችሁ። በዛሬው ዝግጅታችን በተለያዩ መስኮች የላቀ አስተዋጽኦ ያበረከቱና ከዩኒቨርሲቲዎች ከፍተኛ ውጤት ያመጡ ሙስሊም ሴቶች ሽልማት ተበርክቶላቸዋል። ዝግጅቱን እናስቃኛችኋለን፣ አብራችሁን ቆዩ። ሩፈይዳ የሴቶች ፋውንዴሽን ለመጀመሪያ ጊዜ ያዘጋጀው በተለያዩ ዘርፎች ከፍተኛ አስተዋጽኦ እያበረከቱ የሚገኙ ሙስሊም ሴቶች የተሸለሙበት ሩፈይዳ አዋርድ በድምቀት ተካሂዷል። በመድረኩም ከተለያዩ የሀገራችን ዩኒቨርሲቲዎች ከፍተኛ ውጤት ያመጡ ሙስሊም ሴት ተማሪዎችም ሽልማት ተበርክቶላቸዋል። የሩፈይዳ የሴቶች ፋውንዴሽን መስራችና ስራ አስኪያጅ የሆነችው ኢንጂነር ሀንጋቱ አብዱራህማን እንደገለጸችው ላለፉት አምስት ዓመታት ሴቶችን በማስተማርና በማብቃት የተለያዩ ስራዎችን እያከናወኑ እንደሚገኝ አንስታለች። ፋውንዴሽኑ በተለያዩ ዘርፎች ከ3500 በላይ ሴት ተማሪዎችን በማስተማር ማስመረቁንም ገልጻለች። የመድረኩ ዓላማ በተለያዩ ዘርፎች አስተዋጽኦ እያበረከቱ ሙስሊም ሴቶች ለማበረታታትና ለሌሎች ሙስሊም ሴቶችም አራያ እንዲሆኑ ለማድረግ ያለመ መሆኑንም ገልጻለች። ሩፈይዳ ውመንስ ፋውንዴሽን ከተቋቋመበት ጊዜ ጀምሮ ላለፉት አምስት ዓመታት በተለያዩ መስኮች ሴቶችን በማብቃትና በማህበረሰብ አገልግሎት በርካታ ስራዎችን ሲሰራ የቆየ ተቋም ነው። ሩፈይዳ በዚህ ሂደት ውስጥ ከ3500 በላይ ለሚሆኑ ሴት ተማሪዎች በተለያዩ ስድስት ብራንቾቹ መቀመጫውን አዲስ አበባ አድርጎ በተለያዩ አላማዊና እስላማዊ ኮርሶች ሲያሰለጥነ የቆየ ተቋም ነው ሩፌይዳ። በመንፈሳዊ በዓለማዊ እንዲሁም በእስላማዊ ስነ ምግባር በማነጽ የሚሰራ ተቋም ነው። ይህ ሲባል ሴቶች የሸሪያ ሚዛናቸውን ጠብቆ የራሳቸውን ቤተሰቦቻቸውን ማህበረሰቦቻቸውንና ብሎም ለሀገራቸው ማገልገል እንዲችሉ አጽንኦት ሰጥቶ እየሰራ ያለ ተቋም ነው። በዛሬው ዕለት ተቋማችን በአላህ ፍቃድ በተለያዩ ዘርፍ ማህበረሰባችንን ሲያገለግሉ የቆዩትን ድንቅ እንስቶች ሊያመሰግንና አርአያም ስለሆኑ ለህዝብ ሊያስተዋውቅ እንዲሁም ከተለያዩ የትምህርት ተቋማት በከፍተኛ ሁኔታ በከፍተኛ ነጥብ የተመረቁ ተማሪዎችን ለማበረታታት ነው። በተጨማሪው በዛሬው ዕለት የምናስመርቀው የሩፈይዳው መንስ ፋውንዴሽን የተዘጋጀው አርክቴክት ኦፍ ዘ ኡማ የሚል በሶስት ቋንቋ የተዘጋጀው አርክቴክቶች የሴቶ የኡማ አርክቴክቶች የሚል መጽሐፍ የሴቶችን ገድል ከትላንት እስከዛሬ የሩፈይዳን ትውልድ የሩፈይዳው መንስ ፋውንዴሽን ከትውልድ እስከ ዛሬ ያለውን ሂደትና የነገው መንገድ ማሳያ የሆነውን መጽሐፍ ለማስመረቅም ጭምር ነው። በመጨረሻም በአጠቃላይ የኛ የዛሬው መገናኘታችን ምክንያት ይህንን ይመስላል እና የዚህ ፕሮግራም ማማር እንዲህ አእምሮ ተዘጋጅቶ እንዲቀርብ ድጋፋችሁን ላሳያችሁት ተቋማት፣ ግለሰቦች እና የተሳተፋችሁት ሁሉ በአላህ ስም በሩፈይዳ ወመንስ በእኔና በሩፈይዳ መንስ ፋውንዴሽን ስም ላመሰግናችሁ እወዳለሁ። አመሰግናለሁ። በመድረኩ ላይ የተለያዩ ድርጅት መስራቾች፣ ጋዜጠኞች፣ የበጎ አድራጎት ድርጅት የስራ ኃላፊዎች ሽልማት ከተበረከተላቸው መካከል ተጠቃሽ ሙስሊም ሴት ናቸው። ከተሸላሚ ጋዜጠኞች መካከል የሚንበር ቲቪ ባልደረባ ጋዜጠኛ ሶፊያ ጆዋር አንደኛዋ ነች። ሽልማቱ ለጋዜጠኛ ሶፊያ የተበረከተው በጋዜጠኝነትና ማስታወቂያ ዘርፍ ሴቶች በመገናኛ ብዙኃን ዘርፍ ያላቸውን አቅም አሳይታለች በሚል ነው። ሙኒራ እውነቷን ነው።

ዛሬ በመልካምነቴ ብቻ እዚህ እናንተ ፊት እንድቆም ላደረገኝ ለኃያሉ ጌታዬ ከምስጋና ጋር ጥራት ይገባው። በመቀጠል ያው እዚህ ጋር ስንቆም እንደ ሙያ ስናወራ ከልጅነታችን አብሮ የሚመጣ ነገር አለና አባቴን ከእንቅልፉ እየቀሰቀስኩኝ የጻፍኩትን አዳምጠኝ እለው ነበርና አባቴ ከኢሻ በኋላ ወዲያው የሚተኛ አባት ነው እና እኔ ደግሞ ምናልባት ሶስት ሰዓት ላይ ምናምንም ሀሳብ ከመጣልኝ ቀስቅሼ አሰማዋለሁ። የጻፍኩትን ነገር ያዳምጠኛል፣ ያበረታኛል። በዚህ አጋጣሚ እጅግ አድርጌ ያመሰግናለሁ። ከዛ ውጪ ጋዜጠኛ መሆን እንደምችል፣ ፕሮግራም ማዘጋጀት እንደምችል፣ ሬዲዮ ሆስት ማድረግ እንደምችል፣ ማስታወቂያ እንደምችል አላውቅም ነበር አንዳንድ ጊዜ እኛ ተስጧችንን አውቀን ወይ ደግሞ ይሄን ነገር ማድረግ እፈልጋለሁ ብለን ለዛ ነገር የምንጀምረው መንገድ ይኖራል። ለኔ ግን እንደ አጋጣሚ ሆኖ አንድ ወንድም ነው፣ ጋዜጠኛ መሆን አለብሽ አንቺ የሚገባሽ አካውንቲንግ እየተማርኩ ነበር። ዩኒቨርሲቲ ነው ዩኒቨርስቲ ተምረሽ አካውንታንት መሆን ሳይሆን የሚገባሽ ትክክለኛ ቦታሽ እና ስፍራሽ በጋዜጠኛነት ሞያ መስራት ነው አለኝና የመጀመሪያውን የፋና ኤፍኤም በተባባሪ አዘጋጅነት ስራ እንድቀላቀል ያደረገኝ ለጋዜጠኛ አብይ ይልማ ምስጋና እናደርሳለሁ። በዚህ አጋጣሚ እሱ በቀደደው መንገድ ደግሞ ብዙ ዓመት ሬዲዮ ላይ ካገለገልኩኝ በኋላ ታውቃላችሁ፣ በሚኒስትሪ ሚዲያው ሙስሊም ሆነን ስናገለግል ና እንደ ሌላ ሆነን ስናገለግል አንድ አይደለም። ኢስላሚክ ሄሪያ ላይ መጥቶ መስራትን በጣም ልብ ሻተና አጋጣሚ ሆኖ ከሚንበር መልቲሚዲያ ፕሮዳክሽን መስራቾቹ አዩብ አደምና እና መሐመድ ፈረጅ ጋር ተገናኘን። በአንድ አጋጣሚ፣ በነገራችን ላይ የዛሬ ወር አካባቢም በሚንበር ተሸልሜ ነበር እና ማሜ ሲናገር ምንድነው ያለው? ሁለት ደቂቃ ነው የምንሰማው፣ አራት ደቂቃ ሰምተናት ነበር አለና አራት ደቂቃ ሙሉ ከዛ በላይ እንዳወረ ነው ማቀው ነው። ብቻ እዛ ጋር ባወራሁት ነገር አብረን እንድንሰራ ጥያቄ ቀረበልኝ። ወደ ሚንበር ተቀላቅዬ መስራት ጀመርኩኝ። አብይርማ የተከለውን ፍሬ ሚንበር ቴሌቪዥን ደግሞ በተለይ መሀመድ ፈረጅ እንደዚሁም አዩ ቦሴ ነው። ኮት ኮታውት ዛሬ ፍሬ እንዲሆን አድርገዋልና፣ እባካቸው አመስግኖልኝ። በጣም አመሰግናለሁ። በስራ የምንበረታ የስራ ባልደረቦች አሉ ማሚላ በቃ የቃላት ማዋስን ከሱ ተምሬያለሁ። ማሚ ላይ በጣም አመሰግናለሁ። ፈይሰል ሰያ፣ ሁላችሁንም አመሰግናለሁ በጣም ዛሬ እዚህ ጋር እንድቆም የእናንተም አሻራ ነበረበትና፣ ከዛ ውጭ ደግሞ እኛ ሴቶች ያለንን አቅም ተጠቅ በመስራት አያቅተንም፣ እንሰራለን። ያ የሚሆነው ግን እስከምን ድረስ ነው? እስከሆነ መንገድ ድረስ ነው፣ የትዳር አለምን እስክንቀላቀል ድረስ። ከዛ በኋላ የእኛ የበላይ አዛዣችን ሾፋሪው ማነው? ነው አባውራ አይደል? አባውራው ተቀመጭ ካለ መቀመጥ ነው። ወደን ፈቅደን ገብተናልና። ግን ዱዓ አደርግ ነበረ፣ ይህንን ምሰራውን ስራ የሚደግፍልኝ የሚያስቀጥልልኝ የሚያበረታኝ የሚያግዘኝን ያረብ ብዬ ነበረ። አላህ የለመንኩትን አልነሳኝም። ውድ ባለቤቴ እስማኤል ተክሌ እጅግ አድርጌ ያመሰግናለሁ። ከትላንት ብርታቴ፣ ከትላንት ጉልበቴ፣ እንዳልደክም አድርገኛል። ልጅሽን ለማንጥለሽ ትዳርሽ እንዴት አድርገሽ እራት ሳይሰራ ምሳ ሳይሰራ የለኝም። ስራ ካለኝ ለስራዬ ቅድሚያ ይሰጣል፣ ለተሰጦዬ ቅድሚያ ይሰጣል። እና በጣም አመሰግናለሁ ስለአበረታህኝ፣ ስለአገዝከኝ ማለት ይፈልጋለሁኝ ሁላችሁም ላገዛችሁኝ በዚህ ቀን ላበቃችሁኝ ሁላ ይህ ክብር የኔ ብቻ ሳይሆን የእናንተም ነውና ጓደኞች የመሀሉ ሁል የሚያበረቱኝ እነሱንም ማመስገን ፈልጋለሁ። ማመሰግነው በስቶ ነው ሰአት ያስኩት አፉ በለኝ ሩፈይዳዎችም እጅግ አድርጌ አመሰግናለሁ። እንዳከበራቸውኝ አላህ ያክብርልኝ ክብረት ይስጥልኝ። በቱርክ አናዶሎ ኤጀንሲ በኒውዮርክ ታይምስና ሌሎችም አለም አቀፍ መገናኛ ብዙሀን በፍሪላንስነት በአገር ውስጥ መገናኛ ብዙሀንም ጭምር በጋዜጠኝነትና አማካሪነት የምትሰራው ጋዜጠኛ ሙኒራ አብዱልመናን የመድረኩ ሌላኛዋ ተሸላሚ ሆናለች። ሙኒራ አብዱልመናን ሞራል እየሰጣችሁ የሩፌዳ አዋርድ ተሸላሚ ናት። የሩፌዳ አዋርድ ተሸላሚ ሙኒራ አብዱልመናን እንኳን ደስ ያለሽ! ሞራል ስጦልን ጋዜጠኛዋ ሽልማቱ የተበረከተላት በምርመራ ዘገባ በሰብአዊ መብቶችና ማህበራዊ ፍትህ ዘርፍ ነው። ሰላም አሌይኩም እንዴት አላችሁ? እኔ በሙያዬ መድረክ ላይ በጣም ብዙ ቀን ወጣለሁ። ይሄኛው ትንሽ ያስፈራል እና አመሰግናለሁ። ሁልጊዜም ስራዬን ስሰራ የጋዜጠኝነት ስራ በተለይ ስለ ሪኮግኒሽኑ ስለ ሽልማቱ ወይም ስለምኑ አስቤ አላቅም ኮሚኒቴን ማገልገል ብቻ ነው የማስበው ና እናንተ አስባችሁ ስሬን አይታችሁ ይገባሻላችሁ ስለሸለማችሁኝ በጣም አመሰግናለሁ። አላህን ነው ከሁሉም በፊት የምናመሰግነው ሙስሊም እንደመሆናችን። ከዛ በመቀጠል ግን የፈለኩትን ሁሉ መሆን እንደምችል የፈለኩበት ሁሉ መድረስ እንደምችል አሳምነውኝ አስረድተውኝ አሳይተውኝ ያሳደጉኝ እናትና አባቴን ነው ከሁሉም በፊት የማመሰግነው። እናቴ እዛ ጋ አለች። በመቀጠል እንግዲህ የእናትና አባቴ ልጆች የሆኑት እህት ወንድሞቼ፣ በህይወት መንገድ እስልምና ያገናኘን ወዳጆቼ፣ ጓደኞቼ፣ እህት ወንድም የሆነው የቀሩ ብዙ ወዳጆች አሉኝ። እነሱን በጣም አመሰግናለሁ። በህይወት መንገዴ፣ በስራ መንገዴ በሙሉ ለገጠሙኝ መልካም ሰዎች፣ ለአስተማሩኝ ሰዎች፣ ለውስታዞቼ ለሁሉም አመሰግናለሁ። የትም ቦታ የኔ ስም በመልካም ከተነሳ ቤተሰቦቼ፣ ጓደኞቼ፣ አስተማሪዎቼ ናቸው። እኔ ብቻ አደለሁም። አመሰግናለሁ። የአዲስ አበባ ከተማ ከንቲባ ክበርት ወይዘሮ አዳነች አቤቤ፣ መኪያ ማሙዬ፣ ጠበቃ አዲስ ሙሐመድ፣ ሙሲና አልዬ፣ ዶክተር ኢፍራህ ወዚር፣ ሃናን ሙሐሙድ፣ ሀያ ታወል፣ መታደል ኢማመይ በተመሳሳይ ሽልማት ተበርክቶላቸዋል። ሩፌይዳ አዋርድ ስያሜውን ያገኘው በኢስላሚክ ታሪክ ውስጥ በነርስነት ሙያና ሶሻል ወርክ ፈርቀዳጅ በመባል የምትጠራው ሩፈይዳ አልኢስላሚያ ነው። በመዲና ከተማ እስልምናም በቀዳሚነት ከተቀበሉ ሴቶች ውስጥ የምትጠቀሰው ሩፈይዳ በህበር ዘመቻ ወቅት ከነቢዩ መሐመድ ስለላሁ ዐለይሂ ወሰለም ጋር ቁስለኞችን ለማከም የተጓዙ ነርሶችን በማሰልጠን ስሟ በታሪክም ይወሳል። በመርሃ ግብሩ ላይም የውሙ አርክቴክቶች የተሰኘ መጽሐፍ ተመርቋል። አርክቴክት የተሰኘን ይህን መጽሐፍ ከዚህ ሰዓት ጀምሮ በውፋ መርቀናል። እጅግ ከፍ አድርገን ይህን መጽሐፍ እጃችሁ ላይ አለን ካለ መጽሐፉን ከፍ ታደርጉልን አላችሁ። በሩፋይዳ ሴቶች ፋውንዴሽን መምራን የተዘጋጀው መጽሐፉ ከነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ዘመን ጀምሮ ታላቅ አስተዋጽኦ ያበረከቱ ሙስሊም ሴቶችን ያካተተ እንደሆነም በምረቃው ላይ ተገልጿል። መጽሐፉ በሶስት ቋንቋዎች በአማርኛ፣ በአፋን ኦሮሞ እና በእንግሊዝኛ ቋንቋ የተዘጋጀ ነው። የሩፈይዳ የሴቶች ፋውንዴሽን የተመሰረተበት አላማና እቅዶችም በመጽሐፉ ላይ መካተቱም ነው የተነገረው። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ሩፈይዳ የፋውንዴሽን የሴቶች ላይ የሚሰራ ድርጅት ያው ምን አይነት ስራ እየሰራ እንደሆነ በዛሬ መድረክን ብቻ ሳይሆን በተለያዩ ከተሞች ላይ ሴቶችን በማስተማር እየሰራ ያለውን የተለያዩ መድረኮች ላይም ተገኝተን አመራሮቹም ጋራ በተለያየ ሁኔታ ዲስከስ ያደረግንባቸው ሁኔታዎች አሉ። እንግዲህ እንደ ማህበረሰብ ሴቶችን ኢምፓወር ማድረግ በጣም አስፈላጊ ነው። ኢስላም ለሴቶች የሰጠውን ቦታ አውርተን ሙስሊሞች ግን አልሰጡም ከሆነ ድምዳሜው እስላምን የምናስተቸው እኛ ነን። ነቢያችን ሰለላሁ አለይሂ ወሰለም ከሴቶች ጋር ተያይዞ ያነሷቸውን ብዙ ነገሮች ማንሳት እንችላለን። ሁለት ነገሮችን እግረ መንገድ ማስታወስ ፈለግኩ። ምን ያህል ረሱል ሰለላሁ አለይሂ ወሰለም በሴቶች ጉዳይ ሴንሲቲቭ እንደሆኑ የምናይበት በዛር በዘገቡት ሐዲስ ላይ እሳቸው አጠገብ አንድ ሰው ተቀምጠዋል። ወንድ ልጁ ሲመጣ፣ ሁለቱ በተቀመጡበት ወንድ ልጁ ሲመጣ ወንድ ልጁን ሳምና ጉልበቱ ላይ አስቀመጠ። እንደገና ትንሽ ቆይታ ደግሞ ሴት ልጁ ስትመጣ አልሳማትም፣ ዝም ብሎ ከጎን አስቀመጠ። ረሱል ሰለላሁ ዐለይሂ ወሰለም እያዩ ነበር። ይሄንን ሰውየው እንደሚያዩ አላወቅም። ግን ሴንሲቲቭ ላይ ያዩና እኩል ልታደርጋቸው አይገባምን አሉት። አሁን ብዙ ሴቶችን ጋር ተያይዞ ትኩረት ሳንሰጣቸው ዲኑ የሰጣቸው ወላጅነት የሰጣቸው በተለያየ ሁኔታ ያሉ ነገሮችን ሰዎች ይጥሳሉ። ይህንን ግን በሁለት ሰዎች መሀል ነው፣ ነቢዩ ሰላይ ሰለምና አንድ ሰው መሀል ነው። ይህን እንኳን በዝምታ አላለፉም የአላህ መልእክተኛ። ከዛም በሌላም ሁኔታ ላይ አላህ በውርስ ጉዳይ ላይ ራሱ በቁርአን ለወንድም ለሴትም የሚገባውን ውስጡ ባሉ በርካታ ሂክማዎች ምክንያት ያስቀመጠዋል። ነገር ግን አንዳንድ ጊዜ ወላጆች ወደ ወንዶቹ ያደሉና ሴቶችን በስጦታና በተለያየ ነገር ችላ ይላል። እዚህም ጋ ኢማሙ በይሐቂ ሱነን ልኩብራ ላይ በዘገቡት ሐዲስ ሰዉ በይነ አውላዲኩም ፊ ልአጢያ ፈለው ኩንቱ ሙፈድለን አሐደን ለፈደልቱ ኒሳ አሉ በልጆቻችሁ መካከል ስጦታ ስትሰጡ እኩል አድርጉ። የማስበልጥ ብሆን ኖሮ ሴቶቹን አስበልጥ ነበር አሉ በይሐቂ ሱነኑል ኩብራ ላይ የተዘገበ ሀዲስ ነው አላህ የሴቶች ሚናና የወንዶች ሚናን ከተፈጥሯቸው ጋር ተያይዞ የለያያቸውን ማንም ሰው መጣስ አይችልም ነገር ግን አንዳንድ ጊዜ በባህል አንዳንድ ጊዜ በእኛ ግንዛቤ ስህተት እና በተለያዩ ምክንያቶች ሴቶች ላይ የሚደርሱ ጉዳቶች ወይም ግፊቶች አሉ ይህን መታገል ያስፈልጋል እዚህ መጽሐፍ ውስጥ ያለ ታሪክ ከሰሩ ሴቶች መሃል አንዷ ባቲ ድል ወንበራ ናት። እምቢ የማለት ተምሳሌት ነች። እናንተ የምታውቁት ብዙ ጊዜ በተለመደው ከባሏ ጋር ትግል አደረገች ነው። ባቲ ድል ወንበራ ባለቤቷ ኢማሙ አህመድ ኢብኑ ኢብራሂም አልጋዚ ወይም አሕመድ ግረኝ የሚሉት ባለቤት ናት። እንደዚሁም ደግሞ የኢማሙ ማፉዝ ልጅ ናት ባቲ ድል ወንበራ። ኢትዮጵያ ውስጥ በተካሄደው የ15 ዓመት የጂሃድ ትግሎች ውስጥ አብራ ተሳትፋለች። ሁለት ልጆችን አህመድና መሐመድን የወለደችው በጂሃድ ሜዳ ላይ ነው። ወደ ጂሃድ ሲሄዱ ወንዶቹ አብራን መሄድ የለባትም አሉ። ፍቱህ አልሀበሻ ላይ ታሪኩን ታገኙታላችሁ። ለምን ሲባል ካንተ በፊት የነበሩ አሚሮች ሚስቶቻቸውን ይዘው ወደ ጂሃድ ሄደው አያውቁምና መመለስ አለባት አሉ። እሷ ምን ብላ ተከራከረች? አጅነቢይነት ከሆነ ይሄው ባሌ ከኔ ጋር አለ፣ ከዛ ውጭ ግን በምንም አልመለስም አለች። በኋላ ከሹራ በኋላ ኢማሙ አህመድም ወስነው አብራ መሄድ አለባት ተብሎ 15 ዓመት በተካሄደው ጂሃድ ውስጥ 15 ዓመቱንም አብራ ሄዳ ወንድ ልጁን አህመድን የወለዱት ነጃሺ ቀብርን እየጎበኙ ባለበት ትግራይ እዛ ስለወለዱ አህመድን ነጃሽ ተብሎ የተሰየመው ልጇ በትግል ሜዳ ላይ ነው። ሁለተኛ ሴቶች ጋር ተያይዞ 1950ዎቹ አዲስ አበባ ላይ ሙስሊም ወጣቶች ከትምህርት ቤት ሙስሊም መንፈሳዊ ክበብ የወጣቶች ተጀምሮ እንቅስቃሴ ሲያደረጉ የተለያዩ አባቶች እየመጡ ሙስሊም ተማሪዎችን የማንቃት ስራ ሲሰሩ ነበር። 1950 ላይ የተጀመረው እንቅስቃሴ ሀጂ ሙሐመድ ሳኒ ሀቢብ አላ ይርሐማቸው፣ ሼክ ሰይድ መሐመድ ሳዲቅ፣ እንደዚሁም ሼክ ሐሚድ፣ እንደዚሁም ደግሞ አባብያ አባ ጆብርና የተለያዩ ሰዎች እየተገኙ የሙስሊም ተማሪዎችን ያነቁ ነበር። ከአስር ዓመት በኋላ እንቅስቃሴያቸው ተጧጡፎ የ1966ቱ ሰልፍ ጋር ደረሱ። ይሄ እንቅስቃሴ አስር ዓመት በላይ ቆይቷል። ሰልፍ ይወጣ ሲባል ሰልፍ ሀሳብ የጠነሰሱት ያንቀሳቀሱት እንቅስቃሴው ላይ የነበሩት ወጣቶች ክብብ ነው። ወንዶቹም ሴቶቹም። ከአስር ዓመት በኋላ ለሰልፉ የተጠሩ የተወሰኑ ሰዎች ሴቶች መሳተፍ የለባቸውም አሉ። እኛ አስር ዓመት ስንንቀሳቀስ የተነበራችሁ ናንት፣ ዛሬ ሰልፍ ይወጣ ሲባል መጥታችሁ ሴቶች መሳተፍ የለባችሁም አላቸዋል። በዚህን ጊዜና ሀጅ ሳኔ ሀቢብ ዶክተር አህመድ ቀሎ እና የተለያዩ ሰዎች ሹራ አድርጎ ሴቶችን መሳተፍ አለባቸው ተብሎ ተወሰነ ማለት ነው። አንዳንድ ጊዜ እምቢ ማለት ከሌለ ያው መገፋቱ በደንብ ሊኖር ይችላል ማለት ነው። ለዚህ ደግሞ ዲንን ማወቅ አስፈላጊ ነው። ታሪካችንን ማወቅ አስፈላጊ ነው። ቀደምት ሴቶች በብዙ መልኩ ተሳትፈው ብዙ ነገር አድርጓል እና ይህ መጽሐፍ የተዘጋጀው ሙስሊም የኡም አርክቴክት በሚል የመጣው በኦሮምኛ፣ በአማርኛ፣ በእንግሊዝኛ ሩፈይዳ የሴቶች ፋውንዴሽንን ማስተዋወቅ ብቻ ሳይሆን መጽሐፉም ተሽጦ ለተቋሙ አላማ እንዲውል ስለሆነ ይህንም በመረዳት ተቋሙንም ኢምፓወር እንዲደረግ ማገዝ ያስፈልጋል። እንደ ኢምፓክት ሜከርስ ፋውንዴሽንም የዛሬው ፕሮግራም የተሳካ እንዲሆን ትንሽም ብትሆን በአቅማችን ከጎናቸው ሆነናል በርቱ ለማለት ነው። አመሰግናል። በዝግጅቱ ላይ የመጅሊሱ ከፍተኛ አመራሮች፣ ኡለማዎች፣ ኡስታዞች የሩፈይዳ ሴቶች ፋውንዴሽን አመራሮችና በርካታ ጥሪ የተደረገላቸው እንግዶች ተገኝተዋል። ሀሩን ሚዲያም በቦታው በመገኘት ያጠናቀርንላችሁ ዘገባ የተከታተላችሁትን ይመስል ነበር። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።